የሰው ልጅ የሚያሳድደው እጅግ በጣም ብዙ ነገር አለ። የሰው ልጅ ከሚያሳድደው ምድር ላይ ካለው እጅግ በጣም ከባዱና አደገኛው ሰልፍ ቢኖር ክፋት፣ ምድር ላይ ሰውን ክፋት እንዳሳደደው ምንም ነገር ሰውን አሳዶት አያውቅም። ምድር ላይ የሰው ልጅ የሚቀጠቅጠው፣ የሰው ልጅ እጅግ አድርጎ የሚያማርረው፣ የሚያሸማቅቀው፣ ወደሆን የሚያወርደው፣ ከስራው የሚያፈናቀለው፣ ከትዳሩ የሚያፋታው ህይወቱን የሚያመሰቃቀለው ክፋት ነው። ክፋት ምድር ላይ ያላደረገን ነገር የለም። የሚገርመው ነገር ክፋት ደግሞ በተፈጥሮ ውስጥ እውቅና ስለሌለው፣ ተፈጥሮ እውቅና ስላልሰጠው፣ በተፈጥሮ ውስጥ ግዛት የለው ስለማይደገፍ፣ ስለዚህ ክፋት ምንድ ነው የሚያደርገው? የወዳደቁና አቅመቢ ሰዎችን ሰብስቦ ክፋት መንግስቱን የሚመሰርተው በክፉ ሰዎች ጭንቅላት ላይ ነው። የክፋት መንግስቱ የተመሰረተው በጣም ደካማና ጭንቅላታቸው ትንሽ በሆነ ልባቸውን በጥላቻና በክፋት በጠቆረ በጣም በዘቀጡ ሰዎች ላይ ነው ክፋት መንግስቱን የመሰረተው።